ማኛው ለምንድን ነው የሚሰድብሽ? ስርዓት አታሲዡ። ለነገሩ እውነት ነው። ማኛው ገጠር በድንግልናውን በበግ ያጣ ነው። ማኛው ፍየል ሊያረግ ሲል ስንት ጊዜ ተይዟል መሰላችሁ? ይሄ ከብት ማለት ነው። የሆኒ ማኛ የምትባል ስለ አባቴ ስታወራ ሰማው ልበል አባት የአንተ አባት መሯቸው ሽንት ቤት ውስጥ አንቀው እንደሞቱ ሰምቻለሁ። የኔ አባት ግን በክብር ታሞ ነው ቤት ውስጥ የሞተው። ሲደፍሩት ጋዜጣ እያነበበ የማንም ጎረምሳ መጥቶ በብርቱካን ልጣጭ ሲለው አናቱን ብሎ ገደለ። አ ቬሪ ፕራውድ በአባቴ። እንዳንተ አባት ኑሮ መሩት ታንቋል፣ ሞተ አንተ አሜሪካን አገር መጥተህ ቤተሰቦችን ከቀበሌ ቤት ሳታስወጣቸው አንድ ቤት ስኖሮ ለአመት ባለ ሄዳለሁ ሲል ሮማን እኛ ቤት ብትሄድ እኔና ሊያሾ እንሄዳለን ስንል ያለቀስከው ቢኮዝ የምትተማመንበት ቤተሰብ ስለሌለ እኛ ቤት ሁሉም ተምሯል አንደኛ ወንድም መጥቷል ወጥቷል እኮ ሚካኤል የረገጠው ሰይጣን የሚመስል ሲጋራና መጠጥ አወላግዶ የጨረሰው እሱ ወንድም ከተባለ ስምአም ወልደ መንፈስ ቅዱስ፣ ሚካኤል የረገጠው ጫትና መጠጥ የጨረሰው ወንድሜ የተማረ ነው። የተማረ ሰው ጫትና ሲጋራ እንዲስ ከሚጨርሰው ልረሰው፣ እየተንጋደደ ወንድም ወንድሜ ነው ደግሞ ትላለ እንዴ? አንተም እኮ እግዜር ነው አሜሪካን መታ። ይችን እንግሊዛዊ ባላ ግብተ አንተ ማዲያት እራሱ እኮ አያስጠቀም። እድሜ ለፊሊተር። እስቲ አለፊሊተር እናውጣ፣ እናሳየኝ ና ኮንፊደንስ ካለ ና አለፊት፣ እኔ ስለ አባቴ በኮንፊደንስ አወራለሁ። እኔ ቤተሰብን አልነካም ብዬ ነው እንጂ አንተን ቤተሰብ መንካት ከፈለግ የአንተ አባት ታንቀው የሞቱት ሽንት ቤት እንደሆነ ሰምተናል። የአንተ ቤተሰቦችህን ሀያ ምናምን አመት አሜሪካን ቁጭ ብለ እኔ ከሀብታም ፋሚሊ ካያቸው ወጥቼ እንኳን የሚገባቸውን ቤት ከእንደገና አፍርሼን የሰራውላቸው። አንተ ግን ቁጭ ብለህ ቲክታክ ላይ ወሬህን ቅዳ። እናትና አባትን ከቀበሌ ቤት ያላወጣ ደንቆሮ ከኔ ጋር ማውራት አችልም። ሶሻል ሚዲያ ላይ ድምፅ ሁን ስትባል ገንዘብ የምትጠይቅ አወጣች እኮ ዱባይ የምትኖረው ሌላም ሰው ብሎ ነበር አላምን ብዬ አሁን ግን ሰማሁኝ። ሶሻል ሚዲያ ላይ ድምፅ ሆኑልኝ ሲልህ ገንዘብ ይሄኔ ለቀነኒም ተከፍሎ ነው የምትሰራው። እርግጠኛ ነኝ፣ አንድ ኦሮሞ ቀነኒን የሚወድ ስታይ የኦሮሞ ሰው ምንም ሲል ብር ከፍለው ነው የምጮሆ እንጂ አንተ ለቀነኒ በዚህ መልኩ የምጮሆበት ካልተከፈለ ምንም ነገር የለም። ለቀነኒም አንድ ኦሮሞ ከፍሎ ነው የቀነኒን እንትን የተናደደ ከፍሎ ነው፣ ጫላ ከፍሎ ነው የሚሆነው። ጫላ ከፍሎ እንጂ አንተ በዚህ መልኩ ለሴት ልጅ አዝነ ድምፅ አጥቶ ነው ሲቀጥል ማለት ነው። ለእውነተኛ ነገር አድርገ አንድ ቀን ታይታ አይታቅም። ስምር ከሆኒ ማኛ ወዲዮኒ ሴጋ ቀይሬዋለሁ። ይሄም ካልተስማማ ጾታህን በቅርብ አስቀይረዋለሁ። አርፈ ተቀመጥ። ከኔ ጋር እንዳትነካካ። ከዚህ በፊት ልጄ ነክተሃን፣ አሁን ደግሞ አባቴ ጋር መጣ። አንተ ልክስክስ። የአንተ ልጆች ዱዳ መሰሉ ዘገምተኛ የመሰሉ አንድ ነገር የሆነ አክቲቪቲ እንኳን ሲያደርጉ የማይታየ ዘገምተኛ ልጅ ወልደ ደግሞ ልጅ ትላለ። ዘገምተኛ ያንተም ልጆ ነው። እኛ ልጆቻችንም በዲግሪ እያስመረቀን እኮ እያሳየ ነው። ዘገምተኛ ማየት ድብልብል ዘገምተኛ ነው የሚመስሉት ልጆች ራሱ ዘገምተኛ ቤተሰቢን ከዚህ በኋላ እንድች ብለን እካ እናት ፎቶ አይቀረኝ የአባት ፎቶ አይቀረኝ። አምጥቼ ነው ምዘቀዝቅልህ ክብርን ካልጠበቅ እከካ ቤተሰብ አትኩልና። ቤተሰብ ላይ ምን አባ ገባኔ? ስለ አባቴ ባውራ ምን አባ ያገባሃል? ያገባሃል? ቀርናታ ማርፈ ተቀመጥ። ልጋጋ ይቺ ዲሴብል የመሰለች ፊቷ ራሱ ዲሴብል የመሰለ ሚስትን ይዘ ተቀመጥ። አበሻ በእንጨት አይነካህም። ዳስዋይ ቢጤን ያገኘው ምንድን ሮማንያ ናት ምናምን ያገባሃት አሜሪካ እኮ አይደለችም። ዊካንሲ ሄርፌዝ ስደተኛ መለጠች ምንድነው የምትባለው? ሜቢ ሚክሲኬን ምናምን የሚባሉ የተጣለ ዘር ነው አጎተ ያመጣኸው። አሜሪካ ያንተን አይነካህም። ፊሊፒን ናት፣ ፊሊፒን አይነኩትም። ፊሊፒን ናት ቻይና የሆነ ከወደ አንድ ቀን መታ እዛ ስደተኛ እንዳንተ የጠየቀች ስደተኛ አግብተህ እዚህ መታፍን ትከፍታለህ። ክፍታፍ ቤተሰብ አልነካም ትላለህ። ያልነካ የማቅም ባሌን አውጥተህ ስትናገር ሰምቼሃለሁ። ጥርስ የለውም፣ ባላ የሮማን የአራዳ ልጅ የፊት ጥርስ የለውም። አራዳ ለመባል ስንቱ በዘነዘና ጥርሱን አውልቋል። ተጋሮ ነው ያፈርጥሃል ይዞ

አውርድልሃለሁ ይዤ አባቴ ጋር መጣ ጭራሽ አባት ንሳ ነስተሃል። ምን አባት አለ ቁር አለ ይመስል እከካም ክብርም ካልጠበቅ ትቀጠቅጥሃለሁ። አዲስ አበባ በጣም ነው የሚጠሉ በጣም ማኛውን ስቀጠቅጭልን ደስ ሲለን ነው የሚሉት የአዲስ አበባ ልጆች። በጣም ነው የሚጠሉ እከካም አዲስ አበባ ሂጄ ኦንሊ ፐርሰን ሞጣን ነው የምንወደው፣ ነው የሚሉት እንደውም፣ እናንተን ምንም መወዳችሁ ሰው የለም። አጁዛ ጠቅላላ እንግዲህ ድፍን አዲስ አበባ ዞር ያለው ሞጣና ሮብዬን በቀር። ሶሻል ሚዲያ ላይ ሁሉም አቧራን ስታነፍስ ብትውል የሚወድህ የለም። ጭራሽ አዲስ አበባ ልጅማ ትዝም አትሏቸው። ምድረ ድስጣፍ እየወጣ ለፍለፍ፣ ማንም አያውቃችሁም፣ ማንም አያውቃችሁም። ዝም በአም ነው የሚለው አንተን ገና ሲያዩ ሞጣን ነው የሚወዱት። ከዚህ ሚዲያ ላይ ዝም በሙላ የሚያውቃችሁ የለም። ዝም ብላችሁ ለፍልፉ ከብት ገንዘብ እየተቀበልክ ለሰው ድምፅ ለመሆን ገንዘብ የምትቀበል አንተ ልክስክስ ማለት ነው። ክብርን ይዘህ ካልተቀመጥ ቀጥቅጬ ቀጥቅጬ ነው የምለቅ። ስታከብረኝ አከብርሃለሁ። መተው እኮ እዚህ ኮመን ጽፍ ነበር መታረቅ ፈልገህ ስትለማመጥ ነበረ ኮመንት መተህ ስትጽፍ ነበር እኮ ሰባት መቶ ሺ ፎሌር ያለው አንተ ነው። መተህን ቁርቲ የምትባል እንዴት ትሽንትነካለች ስትል ነበር። አንተ ማናባህን የነካኸው ነፍጣም ስትል ከሰከስ። ሞጣ ቤት ገባ። ሞጣን እንደባደብ ያዘወለው እንገናኝ ስትለው ነበር። ሞጣ ችኮች ጋር ሲያዝ ሄደ፣ እሱ ጋር ገባ አንተን ነበር ተከታክትሎ ከችኩ ጋር መያዝ ሞጣ። ይሄ ምስክል ጅል ባለ ሀገር ተከትለው እስኪ ቀርሱ ጣፉን አ አ ብሎ ተኝቶ ሰው አምኖ ቆለጡ ሁሉ ቀረጽበት። ልክስክስ የሞጣ ኤቭሪቲንጉን የደረሰኝን ያላወጣበትም ብዬ ነው ከሚስቱ ቢጣላ ምን እጠቀማለሁ? የባሰ ሶሻል ሚዲያ ላይ ወጥቶ ይቀጠቅጣችኋል ብዬ እንጂ ሁሉ ነገሩ ደርሶኛል። እዛ ሆቴል ውስጥ ሲለፋድድ ደርሶናል። መረጃ ሞጣ ከዚህ በኋላ ሰሜን እ ሮ የሚል ራሱ ከጠራ እንዳለ ሚዲያ ላይ ነው ቅሌት የምዘረግፈው። ተጠንቅቀ